ከጦርነት አዙሪት መውጣት ያልቻልነው መሠረታዊ ችግሮቻችን ላይ ተመካክረን መፍትሄ ማምጣት ባለመቻላችን ነው ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርዓያ ገለጹ። ኮሚሽኑ የፌዴራል ተቋማትና ማህበራት አጀንዳ የማሰባሰብ የምክክር መድረክ እያካሄደ ነው። አለመግባባቶችን በንግግር ብቻ ለመፍታት ምክክርን ማስቀደም እንደሚገባም ተሳታፊዎች ገልጸዋል። ቤቴላይም ሰለሞን ከ38 በላይ ተቋማት የተሳተፉበት የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ መድረክ በርካታ ተወካዮች በተገኙበት እየተካሄደ ነው። የመንግስት ተቋማትና ማህበራቱ እንደ ሀገር ለገጠሙ ችግሮች መንስኤ ናቸው ያሏቸውን አጀንዳዎች እንዲያቀርቡም ኮሚሽኑ ጥሪ አቅርቧል። መድረኩን የከፈቱት የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርዓያ ኢትዮጵያ በብዙ መልኩ ለዓለም ተምሳሌት የሚሆን ጠንካራ ሴትና ባህል ቢኖራትም ለዘመናት የዘለቁ ያለ መግባባት መንስኤዎችን በሰለጠነ መንገድ በንግግር መፍታት አልቻለችም ብለዋል። ይህንን ችግር ለመሻገር ደግሞ ምክክር ማድረግ ወሳኝ መሆኑን አንስተዋል። በምሁራኖቻችንና በፖለቲከኞቻችን መካከል በየጊዜው እየተፈጠሩና እየሰፉ የመጡት የሀሳብ ልዩነቶቻችን ጦር አማዘው ብዙ ዋጋ አስከፍለውናል። ከዚያ አዙሪት ውስጥ መውጣት ያልቻነው ለችግሮቻችን መፈጠር መሠረታዊ የሆኑ ምክንያቶችን በጋራ ለይተንና ተመካክረን መፍትሄ ስላላበጀልንላቸው ነው። ለዚህ የዘመናት ጥያቄ ተግባራዊ ምላሽ ለመስጠት የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ ኢትዮጵያ በአሁኑ ሰዓት እየመከረች ነው። ኮሚሽኑ ይህንን የኢትዮጵያውያንን ህልም ቋጠሮ ለመፍታት ህዝባችንን ቀኝ እጁ አድርጎ ከበርካታ ባለድርሻ አካላት ጋር እየሰራ ነው። ሰላምን ከጦር መሳሪያ ይልቅ በንግግር ማምጣት አዋጭ ነው ያሉት በአጀንዳ ማሰባሰብ ሂደቱ ተሳታፊ የሆኑ ተወካዮችም ለኢትዮጵያ አንድነት በጋራ መስራት እንደሚያስፈልግ ገልጸዋል። አገር ሰላም እንዲሆን ይፈልጋለን። ግጭቶች እንዳይኖሩ እንፈልጋለን። ብዙ መንግስታቶችን ወይም አስተዳደሮችን አልፈን የመጣነን። ስለዚህ ይሄ ምክክር ኮሚሽን ኢትዮጵያ ውስጥ ቀደም ቢል አሁንም አልረፈደም። ፍላጎት ካለን ኢትዮጵያ በጣም በሰላም እንደምትኖር በመመካከር ሁሉን ነገር እንደምንፈታ እምነታችን የጸፋ ነው። ልዩነቶችን በንግግር በመመካከር በውይይት መፍታት ስለሚቻል በዚህ ልክ እያንዳንዱ ህብረተሰብ የራሱን የሆነ ድርሻ እንዲወጣ ማለት ነው። የሚፈልገው ኢትዮጵያን አንድ የሚያደርጋ ሰላምን የሚያመጣ ወንድማማችነትን የሚያመጣ ፍቅርን የሚያመጣ በራሳቸውም ዋም ጥበብም አድርጎበት ኢትዮጵያን አንድ ላይ እንዲያደርጉ ችግር ሲፈጠር ተነጋግሮና ተወያይቶ ተመካክሮ መፍታት ስልጣኔ ምልክት ነው። በጋራ ግን በመወያየት ችግሮቻችን በመሀል ላይ ሆነን ለሀገራችን አንድነት ለህዝቦቿ ጥቅም በሚመች መንገድ መፍታት አስፈላጊ ስለሆነ ከዚህ የጋራ ምክክር የሀገራችን አንድነት የህዝቦቿን ጥቅም የሚያስከበር እና የሚጠቅም ሀሳብ እናቀርባለን ብለን ነው የምናስበው። ኮሚሽኑ ሂደቱን አጠናቆ የመጨረሻውን የሀገራዊ ምክክር ጉባኤ ለማድረግ መቃረቡን የጠቆሙት ዋና ኮሚሽነሩ በቀሪ ጊዜያት ለምክክሩ አካታችነትና ውጤታማነት መደረግ አለባቸው ያሏቸውን ነጥቦችም አንስተዋል። ሂደቱን አገባዶ ወደ ዋናው የምክክር ጉባኤ ጫፍ ላይ እየደረሰ ያለው የኢትዮጵያ ምክክር ይበልጥ አካታችና አሳታፊ እንዲሆን ለችግሮቻችንም ዘላቂ መፍትሄ እንዲያስገኝ የነዚህ ወገኖች ተሳትፎ የራሱ አስተዋጽኦ እንዳለው ኮሚሽናችን ያምናል። የትግራይ ክልል በምክክር ሂደቱ ተካቶ በክልሉ የሚገኙ ውድ ኢትዮጵያውያን በሀገራቸው ጉዳይ ላይ ከሌሎች ወንድም እህቶቻቸው ጋር እንዲመክሩ ሁኔታዎች እንዲመቻቹ፣ በመቀጠል በትጥቅ ትግል ውስጥ ያሉ ወገኖች እንዲሁም መንግስት ሁሉም አሸናፊ የሚሆንበት ብቸኛ መንገድ ሀገራዊ ምክክር መሆኑን በመገንዘብና ኢትዮጵያውያን ትልቅ ተስፋ ላሳደሩ የምክክር ሂደት ክብር በመስጠት ወደ ምክክር ለመምጣት የሚችሉትን ሁሉ ጥረት እንዲያደርጉ እጠይቃለሁ። መጨረሻም በተለያዩ ምክንያቶች በእስርና በስደት ላይ ያሉ ያሉና በሂደቱ ቢሳተፉ የበኩላቸውን ገንቢ ሚና ሊወጡ የሚችሉ ዜጎች የሕግ የበላይነትን ባከበረ መልኩ በምክክሩ የሚሳተፉበት ሁኔታ እንዲመቻች በመንግስት በኩል የሚቻለው ሁሉ ጥረት እንዲደረግ ኮሚሽኑ ይጠይቃል። የተሸረሸሩ ማህበራዊ እሴቶች እንዲገነቡና የፖለቲካ ባህል እንዲዳብር ሁሉም ባለድርሻ አካላት በምክክር ሂደቱ ውስጥ እንዲያልፉ በቁርጠኝነት እንደሚሰራም ኮሚሽኑ ገልጿል።